ሰላም ሰላም ብያለኝ የፍሬ ወቲቱ ተከታታዮች፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር መስገን ደህና ነኝ አለውላቸው ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻችኋለሁ። ቤተሰብ ለሆናችሁ ሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ማለት ነው። ዛሬ ደግሞ ማለት ነው ሹፋን ማለት ነው ሹፋን ዝግ ያለ ሹፋን ኬክን እንሰራለን ማለት ነው። ስኳር የሌለው እንዲሆንም ማለት ነው ዘይት የሌለውን እንሰራለን ማለት ነው። እዚ ጋር ቤኪንግ ፓውደር አለኝ ማለት ነው። እዚ ጋር ፈነል ያለኝ ማለት ነው። አንድ ብርጭቆ ውሃ አለኝ ሶስት እንቁላልም እዚ ጋር አለኝ ማለት ነው። አይታይም ይመስለኛል። ሶስት እንቁላል እዚ ጋር አለኝ። ተምር አለኝ ማለት ነው። ስምንት ተምር እዚ ጋር አሉኝ ማለት ነው። እዚህ ጋር ደግሞ ምን አለኝ? እዚህ ጋር ደግሞ ምን አለኝ? ትፏሃለኝ ማለት ነው። ይሄ ደግሞ ሽፋን ነው ማለት ነው። እንሰራለን እስከ መጨረሻውንን አብራችሁንን እዩልኝ አብረን እንስራ ማለት ነው። እንዲሁንም ማለት ነው። ይሄ በተለይ ወፍራም እንደኔ የሆናችሁ ወፍራም የሆናችሁ እንደኔ ማለት ነው። ሰውነታችሁ መቀነስ የምትፈልጉ ልጆች ነው የሰራሁላችሁ ማለት ነው። ያለ ስኩር ያለ ዘይት ምንም ነገር ያልገባበት ነው የምንሰራው ማለት ነው። እዚህ ጋ አሁን ሁለት ነው ማለት ነው። ሁለት አፕል ያለኝ ማለት ነው። ይሄ አፕሌን ወደዚህ አድርጋለሁ። አፕል ከሌላችሁ በሌላም መስራትም ትችላላችሁ ማለት ነው። አፕል ካላችሁ ደግሞ በሱን መስራት ትችላላችሁ ማለት ነው። እዚህ ጋ ደግሞ አለኝ አንድ ብርጭቆ ውሃንም አስገባለኝ ወደዚህ ማለት ነው። እዚህ ጋ ማለት ነው ስምንት ተምር አለኝ ስምንት ተምርም ወደዚህ አስገባለኝ ማለት ነው ወደዚህ አስገብቼ ምን አድርጋለኝ እፈጫዋለኝ ማለት ነው እፈጫም ዝግ አለኝ እፈጫለኝ ማለት ነው ስማ ወደ መንፈስ ቅዱስ አዳ ባንድ ማለት ነው ይሄ ደግሞ ምን አስገባለኝ እዚህ ጋር አለኝ ማለት ነው። እዚህ ጋር አስገባለኝ ይኸው ማለት ነው። እዚህ ጋር ምን አለኝ መሰላችሁ? ሶስት ሶስት እንቁላል አለኝ ማለት ነው። ወደዚህ አስገባለኝ ወደዚህ አስገባለኝ ማለት ነው። ከነልያ ያ ደግሞ አይባንድ ጂን ከፍተዋለኝ። ምንም መክፈት አይመችም። እዚህ ጋር ደግሞ ፈነል እያለኝ ማለት ፈነል እያድቆት ካላችሁ ማድረግ ትችላላችሁ። ከሌላችሁም እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ይሄ ደግሞ እዚህ ጋር አስገባለኝ ማለት ነው። እውነት በአንድ እጅ ይዞ ባንዲጅን ለመስራትን በጣም ይከብዳል ማለት ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ ይሄን አለኝ ማለት ነው። ምን አለኝ ቤኪንግ ፓውደር አለኝ አንድ ማንኪያ ሙሉ ማለት ነው።

ጋር ደግሞ ትንሽዬ ምን አለኝ ቀረፋ አለኝ ማለት ነው። ቀረፋን አድርጌ አለኝ ካላችሁም ቀረፋን አድርጎ ከሌላችሁ ደግሞ እንደፈለጋችሁ ማድረግ ትችላላችሁ። እዚህ ጋር ደግሞ ምን አለኝ መሰላችሁ ቸኮሌት ወይም ደግሞ ድን ነው የሚባለው ረሳሁት። ምን አለኝ ማለት ነው። አንድ ማንከን አድርጋለኝ ማለት ነው። አንድ ማንከን ነው ማድርጎ ይሄ ነው ያለኝ ማለት ነው። ካካውን አለኝ ማለት ነው። ካካውን አለኝ አንድ ማንከን ያደረኩትኝ ይሄን ምን አድርጋለሁ? ምን አድርጋለሁ ይሄን ማለት ነው። ወደዚህን አድርጋለሁ ማለት ነው። ወደዚህን አድርጌ እማስለዋለሁ ትንሽ ማለት ነው። እንዲፈጨልኝ ማለት ነው። እዚህ ጋ ደግሞ ሳህን አድርጌ ያለውኝ ማለት ነው። ከዚህ ምን አድርጋለሁ ይመስላችሁ? ቅርታ፣ ወደዚህ እንገለብጣለሁኝ ማለት ነው። እዚህ ጋ ግን ዘይት አድርጌበታለሁ፣ ትንሽ የዘይትን አድርጌበታለሁኝ። ለምን በታችሁን ማለት ነው። ምንድ አድርጋለሁኝ ይኸው ማለት ነው። እዚህ ጋር አድርጌ ያለውኝ አሁን ጋን አድርጌ ማለት ነው። እንትና ይለኩሳለኝ ምን ይለኩሳለኝ ፍር ምን ይለኩሳለኝ ፍር አንድ ሶስት መቶ ሀምሳ ሴንቲግሬድ አድርጌያለሁ ማለት ነው። ከዛ ከበሰለ በኋላ ደግሞ አብረን እንገናኛለን ማለት ነው። ይሄው ማለት ነው። ለዚህ መስሎልኛል። ነገር ግን እንደዚህ ነው አድርጌ አያውለው ማለት ነው። ገና ነው በስለም ማለት ነው። ትንሽ አንድ ሶስት አራት ደቂቃ የሚሆን ልባውልኝ ማለት ነው። ይሄው ዋው ሽታው ሲያምር፣ ይሄው ውዶቼ ለዚህ መስሎልኛል በስሏል ማለት ነው። ነገር ግን ትኩስ ስለሆነ ትንሽ ቀዝቀዝ ካለልኝ በኋላ ምን አድርጋለሁ እቆርሳለሁኝ ማለት ነው። እንደዚህ መስሎልኛል ሁላችሁንን ሰርታችሁንን መክሩት ማለት ነው። ስኮርን እንዳታስገቡለት ስኮርን ከመግባትን ይልቅ ተምርን አስገቡለት፣ ተምርን አስገቡለት ማለት ነው። እንደዚህና አድርጋችሁ ሰርታችሁንን መክሩት እንዲሁ ሰርታችሁን ብሎ ማለት ወዳለሁኝ በጣም ነው የሚጣፍጠው ማለት ነው። እንዲሁም ሽታውንን በጣም ይጣፍጣል ማለት ነው በተለያየ በሽፋን ሆኖ በተለያየ አትክልት አድርጋችሁ መስራት ትችላላችሁ ማለት ነው ከፈለጋችሁ በቱፋህ ከፈለጋችሁ ደግሞ በሙዝ በሙዝ ደግሞ እንዴት እንደሚሰራ አሳያችኋለሁኝ ማለት ነው ከፈለጋችሁን በሙዝ እንዲሁንም ማለት ነው በካሮት መስራት ትችላላችሁ እንዲሁንም ማለት ነው በምን መስራት ትችላላችሁ በዱባ መስራት የምትችላላቸው ማለት ነው። በዱባ በዙኪኒ በተለያየ አይነትን መስራት ይቻላል ማለት ነው። ቆርሰንን እናየዋለን። ትንሽ ቀዝቀዝ ይበልና ቆርሰን እናየዋለን ማለት ነው። እስከ መጨረሻን ቢደውን እዩልኝ። አመሰግናቸዋለሁኝ። ይኸው ማለት ነው ኬካችን እንደዚ ይመስለልናል። ቀዝቅዘዋል። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ አድርጌ ለእናንተ መሰየት በዚህን ቁረስና ቆርሼ ማለት ነው። ለዚህ ይመስሎ እንዱኛል ማለት ነው። ቡና ደግሞ እዚህ ጋር አለ ማለት ነው ቡና እንበላለን ማለት ነው። ቪዲዮውን እስከ ከመጨረሻ መጨረሻ ይሁልኝ። አመሰግናለሁኝ። እግዚአብሔር ይስጥልኝ ማለት ነው። ወና ለራሱ ከናረፋው ደስ ይል ማለት ነው። ኬክ በጣም ነው ደስ የሚለው ማለት ያለላችሁ ፍርክስ ያለ ነው። በስመ አብ ወልድ መንፈስ ቅዱስ አዋራው አምላክ አሜን። ሰርታችሁን መኩሩት። አመሰግናለሁ ለሁላችሁ።